አብዛኞቻችሁ ወንዶች ሴት ልጅ በፍቅር የሚያሸንፋት እንክብካቤ ነው ብላችሁ ታስባላችሁ። ነገር ግን እውነተኛው የሴት ልጅ ፍላጎትና ማሸነፊያው ቁልፍ ይሄ አይደለም። አሁን ሴት ልጅ እንክብካቤ አይደለም የምትፈልገው። ሰምታችሁኛል። እሷ የምትፈልገው በጣም አስፈላጊና ኃያል የሆነ ነገር ነው። እና ደግሞ በጣም የሚያሳዝነው ነገር አብዛኞቻችሁ ወንዶች ስለዚህ አስፈላጊና ኃያል ነገር አታውቁም። እንክብካቤ ነው የሚመስላችሁ የሚያስፈልገው ቁልፉ ማለት ነው። ዛሬ እህታችሁ በጣም የሚያስደነግጣችሁን የማትጠብቁትን እውነት እነግራችኋለሁ። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉኝ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬ ትንሽ የማትጠብቁትን እውነት ልነግራችሁ ነው። እስከ መጨረሻው ድረስ ተከታተሉኝ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር እናወራለን፣ እንመካከራለን። የእኛን የሴቶች ሚስጥር፣ እያመጣው ደግሞ እዚህ ዝርግፍ አደርግላችኋለሁ። ስኬታማ የሆነ የፍቅር ግንኙነት እንዲኖር አብረን እንሰራለን። ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉትና እንጀምር። ዛሬ በዚህ ቪዲዮ አንድ አራት ነገሮችን እነግራችኋለሁ። በጣም አስፈላጊና ኃያል የሆኑ ነገሮች ናቸው። ሴት ልጅ እንክብካቤ አይደለም የምትፈልገው፣ ይልቁኑ የምትፈልገው እነዚህን አራት ነገሮች ነው። በደንብ አድርጋችሁ አዳምጡኝ። የመጀመሪያው ነገር ሴት ልጅ ከእንክብካቤ በላይ የምታስበልጠውና የምትፈልገው ነገር አለመታገል ነው። አለመታገል ማለት ምን ማለት መሰላችሁ? እሷን ብቻ ማለት እሷን ብቻ በቃ አላ አይደለ የህይወትክ ሴንተር አድርጎ ማየትን አትፈልግም። በቃ ሌሎች ነገሮች ላይ ትኩረት እንድታደርግ ሌሎች ነገሮችን እንድትሰራ ትፈልጋለች። ምክንያቱም የፍቅር ግንኙነት የሚቆመው እሷን በማሳደድ እሷ ጋር ኦብሰስድ በመሆን ብቻ አይደለም። ገና ወደ ፍቅርም ግንኙነት አልመጣችሁ ይሆናል። ገና እየተዋወቃችሁ ባለበት ሰዓት ሊሆን ይችላል። ዴይት እያረጋችሁ ባለበት ሰዓት እሷን የህይወት ሴንተር አድርገ ከያዝክ ማለት ነው አይሆንም። በቃ በጣም ይወርድባታል፣ ያላት ነገር ለአንተ ያላት ነገር በጣም ይወርድባታል። አንተ የምታስበው በቃ እሷ ላይ በጣም ኦብሰስድ ስለሆን ሁሉ ነገር ስለእሷ ብቻ ስላድረግ እሷን የምታገኛት ይመስልሃል፣ ግን እውነታው ያ አደለም። ስራ ላይ ሌሎች ነገሮች ላይ ያለህ ነገር በጣም ያስፈልጋል። ስለዚህ እሷን ብቻ የምትልክ እሷ ላይ ብቻ ስታክ የምታረግ እሷ ላይ ብቻ የምትጣበቅ ሌሎች ነገሮችን ሆልድ አድርገህ የምትታይ ከሆነ በጣም አስቸጋሪ ነው የሚሆነው። ይህንን አትፈልግም። ይልቁኑ ሌሎች ነገሮችን እንድታስቀጥል፣ እንድትጥር፣ እንድትሞክር በቃ አክቲቭሊ ራን የሚያደርጉ ነገሮች በህይወትህ እንዲቀጥሉ፣ ከዛም ከእሷ ጋር ያለ ነገር እንዲቀጥል ነው የምትፈልገው። ያንን ካላየችብህ ፈርዘር እድሎችንም አትሰጥህም እና አትታገል በቃ እሷ ጋር ብቻ ስታክ አታድርግ በቃ ኦብሰስድ አትሆኑ ይሄ ጥሩ አይደለም የማያስቀጥልም ነገር ነው አንተ እሷን ለማግኘት ብለህ የምታደርገው ነገር ነው ግን በተቃራኒ ነው እያሳጣ ነው የሚመጣው ማለት ነው ስለዚህ ሌሎች ነገሮችን ሙሉ በሙሉ ሆልድ አድርገህ እሷ ጋር አትታገል እሷ ጋር ብቻ ስታክ አታድርግ የመጀመሪያው ይሄ ነው በጣም የምትፈልገው ነገር ሁለተኛ መሪ መሆን ነው በቃ ይህንን እንዴት እንደምትፈልገው ልነግራችሁ አልችልም። አንዳንዴ እንዴት ታደርጋላችሁ መሰላችሁ? እናንተ ወንዶች ሞር ትሪት ከማድረግ የመነጨ ማለት ነው። ምን እናድርግ፣ ምን ትፈልጊያለሽ፣ ምን ይሁንልሽ፣ እንዴት ይሁን፣ በቃ አይደል፣ ኢች ኤንድ ኤቭሪቲንግ ጥያቄ ብቻ ነው ጥያቄ ነው የምጠይቁት። በቃ ምን ይሁን እንዴት ላርግ በቃ ጥያቄ ብቻ። ይሄ ግን አይደለም የምንጠብቀው። እኛ ሴቶች ከምንወደው ወንድ ወይም ደግሞ ፍቅረኛችን እንዲሁን ከምንፈልገው ባላችን እንዲሁን ከምንፈልገው ወንድ የምንጠብቀው ዲሲሽን ሜክ እንዲያደርግ ነው። በቃ እንዲወስን የሆነ ነገር ወስኖ እንዲነግረን እንፈልጋለን። መሪ እንደዛ ነው የሚያደርገው እኮ አደለም። ማማከር የሚባል ነገር አለ አደለም። ይሄ ነገር እንደዚህ ቢሆን ምን ይመስልሻል? እንደዚህ እንደዚህ ነው። የእሷን ሀሳብ ትሰማለህ። ፋይናሊ ዴሲሽኑን ትወስናለህ። ከዛ ምክንያቱም ኦሬዲ ሀሳቧን ስለሰማ የሚያስደስታትን ውሳኔ ትወስናለህ ማለት ነው። የት ብኔት ደስ ይልሻል? ምን አይነት ቦታ ነው የሚመች? እንደዚህ እንደዚህ አይነት ቦታ እንደዚህ እንደዚህ። ኦኬ ፋይናሌ ትመጣና ቅዳሜ ለታ እንደዚህ እንደዚህ ቦታ እንሄዳለን። በጣም ነው ደስ የሚላት፣ በጣም ነው የምትፈልገው። በቃ ሁሉንም ምርጫውን ኦፕሽኑን ምናምን ለእሷ መስጠት የመንከባከብ አይነት ነገር ነው ለአንተ የሚመስል ማለት ነው። እውነታው ግን እሷ ላይ ስራ ማብዛት እና አንተ መወሰን እንደማትችል የሚያሳያት ነጥብ ነው የሚሆነው ማለት ነው። ስለዚህ በተቻለ መጠን የእሷን ሀሳብ ጠይቅ፣ የእሷን ፍላጎት ስማ፣ የእሷን ፍላጎት ተረዳ። ግን ወደ ውሳኔ ቶሎ መግባትና መወሰን ውስን ማድረግ ነገሮችን አንተ ላይ ያላት እምነት እንዲጠነክርና የመሪነት ሮልህን በደንብ እየተወጣህ እንደሆነ እንድታውቅ ያደርጋታል። ይህንን ደግሞ በጣም የምንፈልገው ነው። በቃ እንደዚህ ነው የምናደርገው፣ እንደዚህ ነው የሚሆነው፣ ይሄ ነው እያሰብኩት፣ እንደዚህ ነው የሚሉ ነገሮችን በደንብ እንፈልጋለን። በቃ የሆነ ውስን ውስን የሚደረጉ ነገሮችን በጣም እንፈልጋለን። ምክንያቱም መሪነት ሮል ያ ስለሆነ ማለት ነው። ይህን ስልክ ደግሞ ሁሉንም ነገር በራስህ ወስነ እንደዚህ ነው መሆን ያለበት በል ማለት አይደለም። እንዳልኩት ሀሳቧን ጠይቃት፣ ስሜቷን ተረዳ። ፋይናሊ ግን የውሳኔ ሰው መሆንን ከአንተ ኤክስፔክት ታደርጋለች። ይህ በጣም ወሳኝ ነገር ነው። ፕራክቲስ አድርጉት ወንዶች። ሶስተኛ ስሜታዊ ደህንነት ወይም ደግሞ ኢሞሽናል ሴፍቲ የምንለውን ከአንተ ትፈልጋለች። ይህ በጣም ወሳኝ ነገር ነው፣ መሰረታዊ ነገር ነው። ሴት ልጅ እንዴት ነው በቃ ሴፍ እንደሆነች ይሰማታል ከምትወደው ወንድ ጋር ስትሆን ከፍቅረኛዋ ጋር ስትሆን፣ ከባሏ ጋር ስትሆን በጣም ሴፍ የመሆን ስሜት ይሰማታል። በቃ ደህና የመሆን ምንም ነገር ሀፕን የማያደርግ ምንም ነገር የማይጎዳት፣ ምንም ነገር የማይመጣባት አይነት ስሜት ይሰማታል። ከአንተ ጋር ስትሆን ስትወድ፣ ስታፈቅር ያንን ስሜት ግን እንዲሰማት የምታደርገው አንተ ነህ። እንዴት ካልከኝ በመጀመሪያ አንተ ራስህ ኢሞሽናሊ ስቴብል በመሆን ነው። ነገሮች ጥሩ ላይሆኑ ይችላሉ፣ መጥፎ ሊሆኑ ይችላሉ። በጣም የሚያስደስቱ ነገሮች ሀፕን ሊያደርጉ ይችላሉ፣ በጣም የሚያናድዱም ነገሮች ሀፕን ሊያደርጉ ይችላሉ። ታዲያ በ በነዚህ ከፍታና ዝቅታ በእነዚህ መውረድና መውጣት ወቅት አንተ ኢሞሽናሊ ስቴብል ሆነክ ነገሮችን የማሳለፍ ብቃት ሲኖርህ አንተ ላይ አለመደገፍ አትችልም። በቃ ትተማመንባለች። ምንም ቢሆን እሷ አለ ትልሃለች። ምንም ነገር ቢፈጠር ችግር የለውም እሷ አለ ብላ አንተ ላይ እንድትተማመን ታደርጋታለህ። ሰው ይህን የምታደርገው እንግዲህ ራስ ላይ እንዳልኩት መጀመሪያ በመስራት ነው። ኢሞሽናል ማቹሪቲ ለወንድ ልጅ ከምንም ነገር በላይ በጣም ወሳኝ ነገር ነው። ይህንን ሁላችሁም የናፊዳርቲ ቤተሰቦች ብዙ ጊዜ ብያችኋለሁ፣ ብዙ ጊዜ ሰምታችሁታል። እና አብዛኞቻችሁ በዚህ ነገር ራሳችሁን እያሳደጋችሁ ነው ብዬ አስባለሁ። ኢሞሽናሊ ብዙ ነገሮች በተለይ ወን ቡድኖች በቃ በጣም ቅርብ ናችሁ። እራሳችሁን እያሳደጋችሁ ማችሁን እያደረጋችሁ ካልመጣችሁ በቃ በመንገድ ላይ ራሱ በቃ አንድ ወጥቶ ከቤት ተመልሶ በመግባት ሂደት ውስጥ በቃ ስንት ፀቦች እንደምናይ እንግዲህ ውሏችን አደለ ምስክር ነው። በቃ በጣም ብዙ ወንዶች እርስ በእርሳቸው ይጣላሉ፣ እርስ በእርሳቸው ይጨቃጨቃሉ። በቃ አላስፈላጊ ጸብ ውስጥ፣ አላስፈላጊ ንግግር ውስጥ ይገባሉና ሴቶች ጋር የለም ማለት አይደለም፣ ግን ያው ወንድ ልጅ ትንሽ ለእነዚህ ነገሮች ተጋላጭ ነው። ከስራም ኢንቫይሮንመንቱ አንፃር ማለት ነው። ሰው እነዚህን ነገሮች ማስተካከል፣ እነዚህን ነገሮች ዝም ማድረግ የሚያናድዱ ነገሮች ተፈጥሮ ዝም ብሎ ማለፍን መቻል፣ የሚያሳዝን ነገር ተፈጥሮ በ በቃ ያንን ሰርቫይቭ አድርጎ ማለፍን መቻል ይሄ በጣም ወሳኝ ነገር ነው። ይሄን ማድረግ ከቻልክ በራስህ ኢሞሽናሊ ስቴብል ነህ ማለት ነው፣ እሷም ጋር የሚመጡትን ነገሮች የማስተናገድ አቅም ይኖርሃል ማለት ነው። እሷም መረዳት እሷም ማገዝ እሷም ደግሞ ይሄንን በምታይበት ሰዓት ላይ ብዙም ያናደድ ነገር ኖሮ ሀንድል አድርገኸው ስታይ እንደፈለገች እንድትናደድ እንደፈለገች እንድታዘን ስፔስ ይፈጥርላታል። እና ምንም ችግር የለውም እሱ ካለ ምንም አይሆንም ምንም አይፈጠርም ብላ አቤት እንዴት ደስ ይላል! ግን ይሄ ስሜት የእውነት በቃ የሆነ ሰው አለኝ ብላችሁ በቃ መተማመን፣ እዛ ሰው ላይ ርላይ ማድረግ፣ በቃ ዲፔንድ መሆን እዛ ሰው ላይ ምንም ችግር የለውም በቃ ብደገፍበት ብሎ ሰውን መምረጥ በዚህ ደረጃ በጣም የሚያስደስት ነገር ነው። እና ይሄን ትፈልጋለች ከአንተ እንድትተማመንብ፣ እንድትደገፍብ። ያን ለማድረግ ደግሞ እንዳልኩት አንተ መጀመሪያውኑ ኤሞሽናሌ ስቴብል መሆን ይኖርብሃል። ከእንክብካቤ በላይ ይህንን አብልጣ ትፈልጋለች ሴት ልጅ። በመጨረሻ ደረጃ አራተኛ ላይ ማለት ነው ያስቀመጥኩላችሁ፣ ለዚህ ቪዲዮ መጨረሻ የሚሆነው ማለት ነው፣ ትኩረት ነው የምትፈልገው አቴንሽን። ላይክ እንዴት ነው ልጅ አይታችሁ ከሆነ ማለት ነው ከሰው ጋር ተሰብስባችሁ በምታወሩበት ሰዓት ላይ ይመጣና የሆነ ነገር ያደርጋል። ይመጣና ወይ ይንከባለላል፣ ይመጣና ይነካችኋል፣ ይመጣና ፊት ለፊት በቃ እንድታዩት ነው የሚፈልገው፣ ትኩረት እንድትሰጡት። ከዛ ዞራችሁ ምናምን ካላችሁ በኋላ ደግሞ ይሄዳል። ከዛ ደግሞ ትንሽ ቆይቶ ይመጣል። የረሳችሁት ሲመስለው በቃ አይደለ ትኩረት ያላገኘ ሲመስለው ደግሞ መልሶ ይመጣና ያንን አክቲቪቲውን ይቀጥላል። በቃ መታየት ይፈልጋል ልጅ ትኩረት ማግኘት ይፈልጋል። ልክ እንደዛ ሁሉ ሴት ልጅም ያንን ትኩረት ትፈልጋለች። ይሄ ጊዜ ገና ፍቅረኛ እስክታደርጋት ድረስ ጋብዛሃት በቃ በእጅሽም እንዳትበይን ያለ ሁልሽ ብለህ ስታጎርሳት ቆይተ ቆይተ ጃኬትንም እያውለክ ደርበክ በቲሸርት ቤት እየገባክ እንደዛ ብለህ ያቆየኸው፣ ከዛ በኋላ ፍቅረኛ ስትሆን ቶታሊ ሁሉን ነገር ረስተ በቃ ብለን እንደድሮ መመለስ ምናምን አደለም። ሁልጊዜ እንድታያት ትፈልጋለች። ሁልጊዜ በመሰረቱ መጀመሪያም ላይ የሆነ ሚስ አንደርስታንድ ማድረግ አለ። እንክብካቤ ብለን የምናስበው ነገር እውነት እንክብካቤ ነው ወይ እውነት ትሬት ማድረግ ነው ወይ የሚል ነገር አለ። በእጇ መብላት እየቻለች ማጉረስ በቃ ቶታሊ ሁልጊዜ በቃ እኔ ካላጎረስኩሽ የሚል ልጅ ነበረ ከዚህ በፊት ነግሪያቸዋለሁ፣ የምታስታውሱ ከሆነ በቃ ልጅቷ በእጇ አትበላም። በቃ ከሱ ጋር በነበራት የፍቅር ግንኙነት ያው ፋይናሊ አልሰራም እንጂ ፌል አረገ እንጂ ሁልጊዜ እሱ ነው የሚያጎርሳት። በቃ በበሉ ቁጥር እሱ ነው የሚያጎርሳት። አንዳንድ ነገሮችን በቃ እንለጥጣችኋለን ጥግ ድረስ። ይሄ በጣም ሲሊ የሆኑ ነገሮች ላይ እናተኩርና ዋናውን ነገር እንረሳዋለን። እንደነገርኳችሁ ዋነኞቹ ነገሮች እነዚህ ናቸው። አንተ መሪ ስትሆን፣ ኢሞሽናሊ ስቴብል ስትሆን፣ ትኩረት ስትሰጣት፣ እንዲሁም ደግሞ እሷ ጋር ብቻ ሳይሆን ፎከስን ሌሎች ህይወት ላይ መስራት ያለብህ ነገሮች ላይ ስታተኩር በቃ ሌላው ነገር እንዴት ቀላል እንደሆነ ይገባሃል። በቃ እኛ ግን የምናተኩረው በቃ ብዙ ጊዜ ወንዶች የምታተኩሩት ይሄ በጣም ጥቃቅን የሆኑ ነገሮች ላይ ነው። በቃ የሆነች ነገር መስጠት፣ የሆነ ነገር ማድረግ፣ ራት መጋበዝ፣ በቃ እሱ ክፋት አለው ማለት አይደለም። እንክብካቤ የምንላቸው እነዚህ ናቸው፣ አይደለም ክፋት አላቸው ማለት አይደለም። ግን ከዛ ይልቅ ኢንተራክሽኑ ይበልጣል። ስሜቷን አይተመረዳት ይበልጣል። ላይክ ምንም ስሜቷን አላየህም። አበባ ይዘህላት ሄድክ፣ ጥሩ ደስ ይላል። አበባ ይዘ ሄድ፣ አስበ ይዘ ሄድ፣ በጣም የሚያስደስታት ነገር ነው። ግን እዛው ፊዚካሊ ደግሞ የለህም፣ አቬለብል አይደለም። ምናልባት ስልክህን ከፍተህ የሆነ ነገር እያረክ ነው። ምናልባት ከጓደኞች ጋር እያወራህ ነው። ምናልባት ስለ ስራ በቃ ተረድታችሁ እያለ አይደለም። በቃ እንደዚህ ኮንፊውዝድ የሆነ ሪሌሽንሺፕ አታድርገው። በቃ ትንከባከባታለህ አካባት አለ የሚመስሉ ነገሮች በማቴሪያል ሊሆን ይችላል፣ ላይክ አውልቀህ በመደረብ ሊሆን ይችላል፣ ሰው ፊት በቃ ትሬት በማድረግ ሊሆን ይችላል። ያን ያንን ታደርጋለህ፣ ግን እዚህ ጋር ዋናው ነጥብ ላይ ግን የለህም። እንክብካቤ አይደለም ያስፈልጋት በቃ እነዚህ ነገሮች ናቸው የሚያስፈልጓት። እነዚህ ነገሮች ካደረግ እንክብካቤ ማንም የሚጠላ ሰው የለም አይደለ? ግን ዋነኛው እሱ አታድርጉት። ዋነኛው በቃ ይሄ የምታደርጓቸው ጥቃቅን ነገሮች አታድርጉት። በቃ እራት መጋበዙ፣ የሆነ ስጦታ ይዞ መሄዱ፣ በቃ ሮማንቲክ የሆነ ናይት ማሳለፉ ምናምን በቂ ነው ብላችሁ እንዳታስቡ። በቃ ዋናው እሱ አይደለም። ዋናው ገባ ብላችሁ የምታዩት እነዚህ የዘረዘርኩላችሁ አራት ነገሮች ናቸው። አክቹዋሊ ሌሎች ብዙም መዘርዘር እንችላለን፣ ግን ጠቅለል ሲደረጉ እነዚህ ናቸው። ስለዚህ እነዚህ ላይ አተኩሩ። እንክብካቤ አያስፈልግም ያልኩበት እንግዲህ ሪዝን ለዚህ ነው እንክብካቤን አስቀድማችሁ ሌሎቹን በጣም የመተው ነገሮች ስላሉ ዋናውን ትታችሁ ማለት ነው እንዳልኩት ሄዶ ሄዶ ያ እንግዲህ በጅሻት ወይም ብሎ ሲያጎርሳት እንደነበረው ፍቅረኛ እንዳይሆን መጨረሻችሁ ፌል ማድረግ እነዚህን አራት ነገሮች በደንብ አድርጋችሁ ተግብሯቸው እርግጠኛ ነኝ ይጠቅማችኋል የዛሬ ቪዲዮ ይህንን የሚመስል ነበር እንዴት አገኛችሁት እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ እዚህ ድረስ እያያችሁት ከሆነ ወዳችሁታል ማለት ነው ላይክ አድርጉት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ካላደረጋችሁ፣ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ሁላችሁንም ውድድ አደረጋችኋለሁ። ቻው።